መድጋሚ በድጋሚ እንደምናመሻቸው የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን አንድ ሰዓት ሆኗል። የምዕራፍ ሁለት የቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ የስራ አመራር ቦርድ እጩ አባላት መልማይ ኮሚቴ የተመረጡ እጩዎችን ይፋ አደረገ። የነዳጅና ኢነርጂ ባለስልጣን የአገልግሎት አሰጣጥ ስርዓቱን ዲጂታላይዝ ባለማድረጉ ለእንግልትና ለአስፈላጊ ወጪ ዳርጎናል ሲሉ ተገልጋዮች ለኢቲቪ ቅሬታ አቅርበዋል። ከውጭ የአውሮፓ ህብረት በሩሲያ ላይ አዲስ ማዕቀብ ጣለ። አልጋነሽ ተካ ነኝ። ተመልካቾቻችን ከዜናዎቻችን ጋር አብራችን ቆዩ።

እውቅናን በተመለከተ ያለው ሁኔታ ምንድን ነው? ፓርቲ ሰራዊት የለው። በቃ የህወሀት ሰራዊት ስለተባለ የህወሀት ሰራዊት ይዤ እቀጥላለሁ ሊሆን አይችልም። መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ፣ ልክ እንደተካደ ሰውና ጉዳዩን እንደማያቀው ሰው እንዳድሶ ነው የመከራከር ነገር ነው። አንዱ ፈተና የሚያበዛ ይሄ ለምን ሆነ? ምንድን ነው ምክንያቱ? አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልግ። ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው ምንም ርባና የለውም ማለት ነው። አዲስ ፓርቲ እያዋቀራችሁን የሚባለው ምን ላይ ደረሰ? አጫጭር ዜናዎችን አስቀድማለውኝ። የሚኒስትሮች ምክር ቤት ዛሬ በቨርቹዋል ባካሄደው አርባ አምስተኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔዎችን አሳልፏል። ምክር ቤቱ በቅድሚያ የተወያየው የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ላይ ነው። በአገሪቱ ባለፉት ዓመታት የግብርና ኤክስቴንሽን አገልግሎት በመንግስት ብቻ ሲሰጥ ቆይቷል። እያደገ ከመጣው የዘርፉ ፍላጎት አንጻር መንግስታዊ ያልሆኑ ድርጅቶችን የግል ዘርፉን የህብረት ስራ ማህበራትንና የሙያ ማህበራትን ማሳተፍ የሚያስችል የአሰራር ስርዓት መዘርጋት አስፈልጓል። ምክር ቤቱም በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። በመቀጠል ምክር ቤቱ የተወያየው የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅ ላይ ነው። ሀገሪቱ የስርዓተ ምህዳር ክፍያ አሰራርን የተመለከተ የህግ ማዕቀፍ ባለመኖሩ ወጥ ባልሆነ አሰራር በተለያዩ አካላት ሲተገበር ቆይቷል። አሁን በደረስንበት የእድገት ደረጃ የፌዴራልና የክልል ተቋማት የግሉ ዘርፍና መንግስታዊ ያልሆኑ ድርጅቶችን ከግምት ውስጥ ያስገባ የህግ ማዕቀፍ መኖር አስፈላጊ ይሆናል። ምክር ቤቱም በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። ዘገባውን ያደረሰን የጠቅላይ ሚኒስትር ጽህፈት ቤት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የስራ አመራር ቦርድ እጩ አባላት መልማይ ኮሚቴ የተመረጡ እጩዎችን ይፋ አደረገ። የኮሚቴው ሰብሳቢ ቀሲስታ ጋይ ታደለ የምልመላ ሂደቱና የተመረጡ እጩዎችን ይፋ ባደረጉበት ወቅት እንዳሉት በቀረቡት ተወዳዳሪዎች ላይ ልዩ የልየታ ስራ ከተሰራ በኋላ የመጨረሻ ስድስት እጩዎች ተመርጠዋል ብለዋል። በዚህ መሰረት አቶ ተስፋዬ ነዋይ፣ አቶ ተክሊት ይመስል፣ ወይዘሮ ነሲም አሊ፣ ወይዘሮ ዳሮ ጀማል፣ ወይዘሮ ፍሬዎት ግርማና ዶክተር ያሬድ ኃይለ ማርያም መስፈርቱን በማሟላታቸው ሶስት የማጣሪያ ሂደቶችን አልፈው መመረጣቸውን ገልጿል። የተመረጡት እጩዎችም ተአማኒነት ያለው ምርጫ እንዲካሄድ እንደሚሰሩና ከየትኛውም የፖለቲካ ፓርቲ አባልነት ነጻ መሆናቸውን ቀሲስ ታጋይ ታደለ ጋር ተናግረዋል። ለህዝብ በሚደርስ መልኩ አዋጁ እንደውም ሁለት ሳምንት ነው ለህዝብ አየር ላይ ጥቆማ እንዲካሄድ ከዛም ባለፈ ምናልባት ባሉት በሀገራዊ ሁኔታ ጸጥታ ችግር ካለባቸው አካባቢ ምናልባት ሊገኙ የሚችሉ ካሉ ሁሉንም ክልሎች ለማሳተፍ እንዲቻል ሀያ አንድ የጥቆማ እለታትን ይሄ መልማይ ኮሚቴ ለሶስት ሳምንታት ማለት ነው ተከታታይ አየር ላይ ጥቆማው እንዲካሄድ አድርጓል። አሉ የተባሉ አማራጮች ዘመኑ የፈጠራቸውን ጨምሮ እና ከድሮም ሲካሄድባቸው የነበሩ በአካልም ለሚፈልግ በአካል እዚሁ ምርጫ ቦር ማነው ፓርላማ በመገኘት ጥቆማ ተቀብለዋል ማለት ነው። ከዛ ውስጥ ያንን ሰብሰብ አድርገን አንድ መቶ ስልሳ ስምንት እጩ ጥቆማ ምልመላ ተቀብለናል፣ በጣም በጣም አሳታፊ በሆነ መንገድ እንደ ሪፖርተራችን አባዲ ወይና ይዘገባ የተመረጡት ስድስት እጩዎች ለጠቅላይ ሚኒስትር አብይ አህመድ የሚቀርቡ ሲሆን በስራ ሂደትም የብሔርና የጾታ እኩልነት እንዲኖር እንዲሁም ሁሉንም አሳታፊ ለማድረግ ኮሚቴው መስራቱን ቀሲስ ታጋይ ታደለ ተናግረዋል። ኢንክሉሲቭ እንዲሆን ደግሞ በተቻለ መጠን በአዋጁ መሰረት የብሔር የጾታ ተዋጽኦን ለመጠበቅ የሚችለውን መልማይ ኮሚቴ አድርጓል። ገለልተኛ ሆነው ነፃ ሆኖ ለሀገር እንደሚበጅ ለሀገር እንደሚጠቅም በማሰብ በዚህ መልኩ ተጨንቀው ተጠበው ሶስት የውድድር መስፈርቶችን ሂደቶችን ማጣሪያ ሂደቶችን አልፈው እስከ ሶስተኛ ዙር መጨረሻ ፋይናል በኢንተርቪው የለየናቸውና ሌላው ደግሞ ሲቪያቸውን የማየት በደንብ እድሉ ልምድ አላቸው ተብሎ እና ገለልተኛ ስለመሆናቸው ክሮስ ቼክ እየተደረጉ ከፖለቲካ ነፃ ናቸው ተብሎ የሚታመኑትን ክሮስቼክ በማድረግ ጭምር ነው እያቀረብ ነው እና በዚህ መልኩ የቀረበ ከመሆኑ አንጻር በዚህ ቪዥታ ሊገባችሁ እንደማይገባ ላረጋግጥላችሁ እወዳለሁ። ስ እንቅፋት ተፈጥረና ባለመሳካቱ ተከሳለ። ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ሀይል አለ። አስቀረት ይቻል ነበር አብሮ እየዶለተ ብሎ ግን መሬታችን ተይዟል ደሞ ብሎ ሚዲያ ሲያገኝ ይከሳል። እኛ ለምንበት የሆነ ነገር ተደረገ፣ መንግስት አስረክበው መጡ ና የሚሉት ወር ያለ የምን መንግስት። ተፈናቃይን መልስ ሲባል ተፈናቃይ በወታደር ይዤ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው። እውቅናን በተመለከተ ያለው ሁኔታ ምንድን ነው? ፓርቲ ሰራዊት የለው። በቃ የህወሀት ሠራዊት ስለተባለ የህወሀት ሰራዊት ይዤ ልቀጥላለሁ ሊሆን አይችልም። መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደተካደ ሰው እና ጉዳዩን እንደማያውቀው ሰው እንዳድሶ ነው የመከራከር ነገር ነው። አንዱ ፈተና የሚያበዛው ይሄ ለምን ሆነ? ምንድን ነው ምክንያቱ? አዲስ ጽሑፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው ቀጥል ፈልግ ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው ምንም ርባና የለውም ማለት ነው። አዲስ ፓርቲ እያዋቀራችሁን የሚባለው ምን ላይ ደረሰ? ተመልካቾቻችን፣ የምዕራፍ ሁለት ኤቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። በኢትዮጵያና በደቡብ ሱዳን አዋሳኝ ድንበር አካባቢ የጋራ ሰላምን ለማጠናከር እየተሰራ መሆኑን የዳሎል ማዕከላዊ እዝ ዋና አዛዥ ሌተናል ጀነራል ዘውዱ በላይ ተናገሩ። የሁለቱ ሀገራት የመከላከያ ሰራዊት ከፍተኛ አመራሮችና የጸጥታ አካላት በአዋሳኝ ድንበር አካባቢ ቀጣይነት ያለው ሰላምና ጸጥታን በማጠናከር ላይ ያተኮረ ውይይት በጋምቤላ ክልል በፓካግ ድንበር አካሂዷል። በፌድሪ የሀገር መከላከያ ሰራዊት የዳሎል ማዕከላዊ እዝ ዋና አዛዥ ሌተናል ጄኔራል ዘውዱ በላይ በተካሄደው ምክክር ላይ እንደገለጹት በድንበር አካባቢ የሰላምና የጸጥታ ጉዳዮችን በማጠናከር በሁለቱ ሀገራት መካከል ለረጅም ዘመናት የዘለቀውን ወንድማማችነት ለማስቀጠል እየተሰራ ይገኛል። የሁለቱ ሀገራት የመከላከያ ሰራዊትም በአዋሳኝ ድንበር አካባቢ ሰላምን ለማጠናከር ቅንጅታዊ ስራዎችን እንደሚያከናውንና በጸጥታ ጉዳዮች ላይ በጋራ እየሰራ መሆኑንም ሌተናል ጄኔራል ዘውዱ በላይ ተናግረዋል። አሁን ያለንበት የደቡብ ሱዳንና የኢትዮጵያ ድንበር ነው። የደቡብ ሱዳን መከላከያ ሰራዊትና የኢትዮጵያ መከላከያ ሰራዊት አብረን ነው የምንሰራው። በዚህም እዛም ኮንትሮባንዲስቶች ሲኖሩ የተለያዩ የንግድ ጉዳዮች ሲኖሩ አብሮ በሚያገናኙን የድንበር ጉዳዮች ላይ አብረን ነው የምንሰራ። ሕዝብ በፊትም አሁንም የእሱ አካል ነው፣ የእሱ አካል ነው። አብረን እንዳያችሁ ተወያይተናል። የተወያየ ነው በቀጣይ በእኛ የሚከሰት በእነሱ የሚከሰት መረጃ እንዴት መለዋወጥ እንዳለብን በየጊዜው እየተገናኘን እንዴት ግንኙነታችን ማጠናከር እንዳለብን በተለይ እኛ እዝ ከደቡብ ሱዳን ጋር በሰፊው ስለሚዋሰን ያ በመከላከያ በሁለቱ መከላከያ አመራሮች የተወሰነውን ውሳኔ መሬት ላይ ለመተግበር አስበን ያደረግነው ነው እዚህ ድንበራችን ላይ ምንም ችግር የለም አብረን የተገናኘን እየሰራን ነው ሪፖርተራችን ሜፍታህ አብዱል ቃድር እንደ እንደዘገበው ኮንትሮባንድና ህገወጥ የንግድ እንቅስቃሴዎችን ለመክታት የጸጥታ ኃይሉ በትኩረት እየሰራ እንደሚገኝም ሌተናል ጀኔራል ዘውዱ በምክክር መድረኩ ላይ ገልጸዋል። በሁለቱ ሀገራት አዋሳኝ ድንበር አካባቢ የሚንቀሳቀሱ ህገወጥ አካላትን በጋራ ለመክታት በትኩረት እንደሚሰራም የእዙ ዋና አዛዥ ገልጸዋል። በዋናነት ብዙ ችግር ጸጥታ፣ ሰላም ስለሆነ ሞር ፌዴራል ፖሊስ ናቸው እዚህ የሚሰሩት የጦር መሳሪያ ዝውውር የሚያደርጉ ህገወጥ የሆኑ ንግዱ የሚያከናውኑ ስርዓት እንዲይዙ አልፎ አልፎ የሸኔ ሰዎች ወደ ማዶ የሚሻገሩበት እሱንም እንትን የምናደርግበት የደቡብ ሱዳን በደቡብ ሱዳን ደግሞ የተፈጠሩ ግጭቶች አሉ። በውስጣቸው ይሄ በውስጣቸው ያለው ነገር ራሳቸው ነው የሚፈቱት። ነገር ግን ተፈናቃይ ይመጣል። ይህ እንዳይፈጠር እነሱም ማድረግ አለባቸው በሚሉ ጉዳዮች ነው የተወያየ ነው። እስካሁን ብዙ የተፈጠረ ችግር የለም። ለወደፊቱ ችግሮች እንዳይፈጠሩ አብረን ለመስራት አስበን ነው የደረሰንበት። ስምምነትም በእያንዳንዱ በየወሩ እየተገናኘን በየቀኑ ደግሞ መረጃ እየተለዋወጥን መስራት እንደለብን ነው የደረስነው ድምዳሜ። እርግጥ ነው ደቡብ ሱዳን ውስጥ የውስጣቸው ችግር አለ፣ ችግሩ ወደ ግጭት ያደገ ነው። መንግስታችን እንደሚለው ጉዳዩ ራሳቸው ነው የሚፈቱት። ነገር ግን ኢትዮጵያውያን ምንም ያሰጋ ነገር የለም። 24 ሰዓት እየተከታተል ነው ነው ቦርደሩን ቦርደራችን ላይ እኛ ጋር ሚጫን የሆነ ነገር የሚፈጠር ነገር የለም። እነሱም እንደዚህ አይነት ፍላጎት የላቸውም። እኛም 24 ሰዓት እየተከታተል ነው። በደቡብ ሱዳን የመከላከያ ሰራዊት የፓካ ኮማንድ አዛዥ ብርጋዴር ጀነራል ዋልዲንግ በበኩላቸው ኢትዮጵያና ደቡብ ሱዳን ዓመታትን ያስቆጠረ ጠንካራ ግንኙነት እንዳላቸው ገልጸው በድንበር አካባቢ የሚኖሩ የሁለቱ ሀገራት ወንድማማች ሕዝቦችን የጋራ ሰላም ለማስጠበቅ የጸጥታ ኃይሉ በትብብር እንደሚሰራ ገልጸዋል። የኢትዮጵያ ፌዴራል ፖሊስ በተባበሩት አረብ ኤምሬት ዱባይ በተካሄደው የዓለም አቀፍ የፖሊስ ጉባኤ ላይ የዜጎች ተሳትፎ መተግበሪያውን ይዞ በመወዳደር በምርጥ የፖሊስ መተግበሪያ ዘርፍ አንደኛ ሆኖ መመረጡን ገለጸ። መተግበሪያው ከአርቲፊሻል ኢንቴለጀንስ ኢንስቲትዩት ጋር በመተባበር የበለጸገ ሲሆን ከዓመት በፊት ነበር በጠቅላይ ሚኒስትር አብይ አህመድ ተመርቆ ወደ ስራ የገባው። ድንበር ተሻጋሪ ወንጀሎችን በመከላከል በወንጀል ምርመራ እንዲሁም በመረጃ ልውጥ ላይ ላበረከቱት የአመራር ብቃትም የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከተባበሩት አረብ ኤምሬትስ ከዱባይ ፖሊስ ጸጥታና ደህንነት ትብብር ሜዳይ ተበርክቶላቸዋል። ሽልማቱን አስመልክቶ በተሰጠ መግለጫም ፌዴራል ፖሊስ አሰራሩን እያዘመነ መሆኑን የኢትዮጵያ ፌዴራል ፖሊስ ቃል አቀባይ ረዳት ኮሚሽነር ሞገስ ቸኮል ተናግረዋል። ማህበረሰብ አቀፍ አገልግሎታችን ከነበረው ማኑዋል አሰራር ወደ ዲጂታል በማሸጋገር ማህበረሰቡ በቀጥታ ወንጀልን በመከላከል ሊሳተፍ በሚችልበት ደረጃ ባለበት ሆኖ አፑን ዳውንሎድ አድርጎ በፈለገው አማራጭ በድምፅ፣ በምስል፣ በጽሁፍ ለፖሊስ መረጃ ይሰጣል። የአፕሊኬሽን አፕሊኬሽን ሴንተሩ እዚህ ተቀብሎ ኬዝ ነበር ክሬት በማድረግ ችግሮች የሚፈታበት መንገድ የሚያስችል አፕ ነው ማለት ስለዚህ ውጤታማነቱም ተረጋግጦ ነው ይሄ ሽልማት የተገኘው። ስለዚህ ይሄ ከዛ ጋር የተገኘው ሽልማት ነው። የፌዴራል ፖሊስ ባለቤትነት ባለቤት መሆኑ ተረጋግጦ ስራ ላይ ኢፌክቲቭ መሆኑ ተረጋግጦ በዓለም አቀፍ ደረጃ ደግሞ የሚሰጠውን አስተዋጽኦ ግምት በማስገባት የተሰጠ ነው እና ቅድም እንዳልኩት የሀገር ኩራት ነው። የፌዴራል ፖሊስ የቴክኖሎጂ ማስፋፊያ መምሪያ ኃላፊ ኮማንደር ደምሴ ይልማ በበኩላቸው መተግበሪያው አቅራቢያው ላለ ጣቢያ በማሳወቅ ክትትል እንዲያደርግ ትዕዛዝ መስጠትና ክትትል ለማድረግ የሚያስችል ልዩ ቁጥር የሚሰጥ በመሆኑ ጠቋሚው እስከ መጨረሻ ድረስ ጉዳዩን መከታተል እንደሚያስችለው ገልጸዋል። ይህንን ሲስተም ተጠቅመን እጅግ በጣም ብዙ የምርመራ ውጤቶች ተሰርተዋል። ይሄ የመልካም አስተዳደር ችግር ሪፖርቶች ይመጣሉ የሽብር ወንጀሎች በማስረጃ ተደግፈው የተላኩልን አሉ። ያን ፉቴይ ተጠቅመን ውጤታማ የሆኑ ስራዎች ተሰርተዋል። የምርመራ ስራችን ላይ ማስረጃ እንድናገኝ ያስችለውናል። ቀድመው ደግሞ ወንጀል ሳይፈጸም ለመከላከል እንድንችል ያስቻሉን ብዙ መረጃዎች አሉ። እነኚህ ሁሉ ተገምግመው ነው ባይዘወይ ኢንተርናሽናል አዋርዱ ልንሸለም የቻልነው ማለት ነው። እና አፕሊኬሽኑ የጠፉ እቃዎችን፣ ንብረቶች፣ መኪናዎችን፣ የተለያዩ ነገሮች ኢቨን ሰዎች አፑ ላይ ይገኛሉ። ስለዚህ እነዚህ ሁሉ የሚሰጠው መልቲ ፋንክሽን ታይቶ ነው ወደ ሽልማቱ የመጣው። ዜናዎቻችን ይቀጥላሉ። የነዳጅና ኢነርጂ ባለስልጣን የአገልግሎት አሰጣጥ ስርዓቱን ዲጂታላይዝ ባለማድረጉ ለእንግልትና ላስፈላጊ ወጪ ዳርጎናል ሲሉ ተገልጋዮች ለኢቲቪ ቅሬታ አቅርበዋል። ተቋሙም የተወሰኑ አገልግሎቶችን አዘምኛለው፣ በቀጣይ ደግሞ ሙሉ ለሙሉ ዲጂታላይዝ ለማድረግ ከተቋማት ጋር በጥምረት እየሰራሁ ነው ብሏል። ፍሬ ህይወት ረታ ዝርዝር አላት። የዘመነ የአገልግሎት ስርዓትን መዘርጋት የዜጎችን ጊዜ ጉልበትና እንግልት ይቀንሳል። ከዚህም በተጨማሪ ታዲያ በአገልግሎት ሰጪ ተቋሙና በተገልጋዩ መካከል መተማመን እንዲኖር ያደርጋል። ዛሬም የኢትዮጵያ ቴሌቪዥን የመንግስት አገልግሎት ሰጪ ተቋማት ተገኝቶ የአገልግሎት ስርዓታቸው ምን ይመስላል የሚለውን ቅኝት ያደርጋል አብራችሁም ከታህሳስ፣ ከታህሳስ ጀምሮ ማለት ወደ ስድስት ሰባት የተመላለስ ኩ ነው። መንገላታት መመላለስ ኦንላይን ነገሮች ቢሆኑ እኔ እዚህ አልመጣም። አሁን ስራ ፈትቼ ነው የመጣሁት። ብዙ ስራ ፈትቼ እነዚህ እነዚህ ነገሮችን ይቀርፋል ብዬ አስባለሁ። ከሌሰ ንፉ ልቀቤ ጉያ ከሌሳ ሮ ዶክሜንት ፍቃድ ለማውጣት ነው የመጣሁት። ትናንት ያልተሟላ መረጃ አለ ተብዬ ነው ዛሬ ዥ የተመለስኩት። አሰራሩ ዲጂታል ቢሆን ካለሁበት አስፈላጊውን መረጃ ልኬ ሌላ ስራዬን እሰራ ነበር። ይህ ባለመሆኑ ግን ለእንግልትና አላስፈላጊ ወጪ ዳርጎኛል። ነዳጅና ኢነርጂ ባለስልጣን፣ የአገልግሎት አሰጣት ሥርዓታችሁን ሙሉ በሙሉ ዲጂታላይዝ ማድረግ ያልተቻለበት ምክንያት እንደው እንደ ምክንያት ነው ወይም ደግሞ እንደ ተግዳሮት ነው ብለው የሚጠቅሱት ምንድን ነው? አንዱ ያለው ነገር ከነበረው ከሂውማን ተቹ ጋር ያለውን እንትን ኮንታክቱ ጋር ያለውን ሰርቪስ ላለማቋረጥ በአስተሳሰብ ደረጃ ችግሮች አሉ። የስነ ምግባር ጋር በተያያዘ በተለይ ከዚህ ከኮረፕሽን ጋር ያለውን ነገር የሚያስቀር መሆኑን ተረድተን ወደዚህ ስራ ውስጥ መግባት የግድ ይለናል ማለት ነው። በሰው ኃይል ብቃትም አለ። እነዚህ ሂውጅ የሆኑ ተቋማትን ነው ሪጉሌት የምናደርግ። ግን እነሱን ሪጉሌት በሚያደርግ ደረጃ አቅሙ የተገነባ ተቋም አይደለም። ያ ተቋም ለመፍጠር ነው እየሰራን ያለ ነው። በአብዛኛው እንደ ቅሬታ የሚቀርበው ነገር ምንድን ነው? እነዚህ ቅሬታዎችንስ ለመፍታት ምን ያህል ስራ ሰርታችኋል? በየትኛው መንገድ ነው እየፈታችሁ የምትገኙት? ነዳጅ ዘርፉ ላይ በጣም ትልቅ ኮምፕሌን ይቀርባል። አንዱ እያንዳንዱ ማደያ ነዳጅ ሲጠይቅ ለኩባንያቸው ነው እንዲጫንለት፣ ለኩባንያው ነው የሚጠይቀው። ፊዚካሊ ነው የሚጠይቀው። ኦልሬዲ ሲስተሙ አለ የሚጠይቅበት። ነገር ግን ሪኩዌስቱ በምን ያክል ቀርቦ በምን ያክል ምላሽ ተሰጠው፣ እስቲል የሰው ኮንታክት አለው። አንዱ ትልቁ ነዳጅ ሴክተር ላይ ችግር የሆነው እሱ ነው። በእያንዳንዱ የእጅ መንሻ ክፍያዎች አሉ የሚል ይነሳል በስፋት ይህን ከሲስተም ውጭ ምንም ሊያቆመውም ይችል አይደለም፣ ዲጂታላይዝ ከማድረግ ውጭ የሚቆም አይደለም እንዳለ። አገልግሎት አሰጣጣችሁን ዲጂታላይዝ የምታደርጉት መቼ ነው? መጀመሪያ መጀመሪያ ያለብን የኢንተርናል ኮሚኒኬሽናችን ፔፐርለስ እንዲሆን ማድረግ ትራንስፓረንሲ እንዲኖረው ማድረግ ነው አንዱ። እሱን ኦልሞስት እንጨርሳለን። እንግዲህ ከዚህ በፊት በሚኒስትር ኦፍ ፋይናንስ ያለው የፋይናንስ ስርዓቱ ነው አውቶሜት የተደረገው። በሰው ኃይልና በንትን ያለው ኦልሞስት ጅምር ላይ ያለ ፕሮፐርቲ ላይ ያለ አውቶሜት ተደርጓል። ነገር ግን ኢንተርናል ኮሚኒኬሽኑ እራሱ የደብዳቤ ልውውጦቻችን፣ አሰራሮቻችን ሁሉንም ለሁሉም ኦፕን ማድረግ ላይ የሚቀር ነገር ነበር እና አንዱ በአጭር ጊዜ የምንጨርሰው እሱ ነው። ሌሎቹ በቀጣይ የምንሰራቸው ያው የነዳጁን በስማርት ፊውል ሲስተም በጣም ብዙ ነገር ነው የሚፈታው እንግዲህ በጣም ካፒታል ኢንቴንሲቭ ነው። ኦልሬዲ ድርጅቶች ተመርጠዋል። ኢትዮ ቴሌኮም ነው ኢንቴንሲቭ እየሰራ ያለው እሱ ሲያልቅ ባያ እንግዲህ በኔክስት ዊክ ለማክሮ ኮሚቴው ይቀርባል ነው ባህር ደረጃ ባህር ሌቭል ደረጃ መታየት ያለበት ነገር ስለሆነ ዘሆል ነዳጅ ላይ ያለው በጣም ሄክቲኩ ነገር ሊፈታ ይችላል ብለን ስለምናስብ ነው ሁለተኛው አሁን በኛ በኩል መስራት ያለብን የዚህ የቀጥታ ተጠቃሚ እና የማዳዎች የዚህ ብቃት ማረጋገጡ ነው። እንግዲህ ፊዚካሊ መገናኘት የሚያስፈልጋቸው ስራዎች አሉ። ሌሎችን ግን አውቶሜት ማድረግ አለብን። እንግዲህ አይሆፕ በሚቀጥለው አሁን ፊዚካሊ በጀትም ይዘናል ኢንቴንሲቪ ላይ እሱ ላይ እንሰራለን ብለን ያል ነው። አመሰግናለሁ ዶክተር ለቃለመጠይቁ ፈቃደኛ ስለሆኑ አመሰግናለሁ። ወደ ውጭ መረጃችን ስናልፍ የአውሮፓ ህብረት በሩሲያ ላይ አዲስ ማዕቀብ ጥሏል። ህብረቱ የሩሲያ ነዳጅና ዘይት ጫኝ መርከቦች ላይ ነው ማዕቀቡን የጣለው። ዘገባው የአጃንስ ፍራንስና የሮይተርስ ነው። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ ሁለት የኤቲቪ 57 ዜናችን ቀጥሏል። አሁን የቢዝነስ መረጃዎች ወደ እናንተ የሚደርሱበት የአየር ጊዜ ላይ ደርሰናል። ባልደረባዬ ብሩክታዊ